ሰላም ሰላም እንደምናላችሁ ውድ አድማጭ ተመልካቾቻችን፣ ከሰሞኑ መንግስት ለሃይብሪድ እንዲሁም ለኤሌክትሪክ መኪኖች ያነሳውን አንድ አስደሳች መረጃ ይዤላችሁ ቀርብ ያለው። ከዚህ በተጨማሪ ደግሞ በገበያ ውስጥ የትኛውን ብንገዛ ያዋጣናል የሚለውን፣ የኤሌክትሪክ ወይስ የሃይብሪድ ለሚለው ጥያቄያችሁ መልስ ይዤላችሁ ቀርብ ያለው። እስከ ቪዲዮ መጨረሻ አብሬያችሁም ቆየው። የአውቶሞቲቭ ባለሙያ አዶኒያስ አብራኒ፣ መልካም ቆይታ። እንደምታውቁት የሃይብሪድ መኪኖች እንዲሁም የኤሌክትሪክ መኪኖች ወደ ኢትዮጵያ መግባት ከጀመሩ ትንሽ ሰንበትበት ብለዋል። በተለይ የሃይብሪድ ሻርካሪዎች መኪኖቹ በኤምባሲ እንዲሁም በሌሎች አማራጮች ወደ ሀገራችን መግባት ከጀመሩ ትንሽ ቆየት ያሉ ተሽከርካሪዎች ሲሆኑ እነዚህ መኪኖች በሀገራችን ላይ የቅንጦት ብቻ ሆነው ታይተው ነበር። አሁን አሁን ላይ ግን ዋጋቸውንም ቀነስ ያሉ ለተለያዩ አገልግሎት የሚሆኑ የተለያዩ የሃይብሪድ እንዲሁም የኤሌክትሪክ መኪኖች እየገቡ ይገኛሉ። ሀገራችን ላይ በብዛት የምናያቸው የሃይብሪድ እንዲሁም የኤሌክትሪክ መኪኖች በዋነኝነት የሚመጡት ከቻይና ሲሆን እንደምታውቁትም በኤሌክትሪክ መኪና ቴክኖሎጂ ከዓለም ቀደምት የሆነ የሚገኘው የቻይና መኪና አምራች ድርጅቶች ናቸው። ከዓመታት በፊት እንደሚታወቀው የቻይና መኪና አምራች ድርጅቶች አብዛኞቹ የመኪና ባትሪዎችን ለተለያዩ መኪና አምራች ድርጅቶች ሲያቀርቡ የነበሩ ሲሆን ከዚህ በተጨማሪ ደግሞ ከሌሎች እጅግ በጣም ታዋቂ ከሆኑ የ መኪና አምራች ድርጅቶች ጋር አንድ ላይ በመሆን የተለያዩ መኪኖችን እያመረቱ ለገበያ ሲያቀርቡ ቆይተዋል። እዚህም ማሳያ ከሚሆኑት መካከል ባትሪ ለሌሎች ድርጅቶች በማምረት የሚታወቀው ቢዋይዲ ከዚህ በፊት ለሌሎች የመኪና አምራች ድርጅቶች ሲያቀርብ የነበረ ሲሆን የቢዋይዲ ባትሪንም ገጥመው የሚንቀሳቀሱ ተሸርካሪዎች መካከል እነ ቴስላ፣ እነ ቶዮታ ቢዜድ ስሪ፣ ቢዜድ ፎሬክስ እንዲሁም ቴስላ ሞዴል ስሪ እነዚህ ተሽከርካሪዎች ለቻይና ገበያ ተብለው የሚመረቱት ላይ አብዛኞቹ የፒዋይዲን ባትሪ ገጥመው እናገኛለን። ከዚህ በተጨማሪ ደግሞ በሀገራችን ላይ በመስፈን ኢንዱስትሪያል ኢንጂነሪንግ ሲገጣጠሙ የነበሩት የጂሊ መኪኖች በአሁኑ ሰዓት ላይ ሌሎች የቮልቮ እንዲሁም ፖሊስተር የሚባሉት ተሽከርካሪዎች ባትሪ የሚጠቀሙት የጂሊ መኪና አምራች ካምፓኒ የሱን ባትሪ የሚጠቀሙት የሚያሳየው የመኪናው ባትሪ አስተማማኝነት ምን ላይ እየደረሰ እንደሆነ የሚያሳይልን ነው። ሀገራችን ላይ የምንጠቀማቸው የኤሌክትሪክ ተሽከርካሪዎች በተለይ በከተማ ውስጥ ለራይድ አገልግሎት እንዲሁም ለአጫጭር ርቀት የምንጓዝባቸው ከሆኑ የኤሌክትሪክ ተሽከርካሪዎች እጅግ በጣም ተፈላጊ ናቸው የሚሆንበት የተለያዩ ምክንያቶች አሉ። የመጀመሪያውና በዋነኝነት የኤሌክትሪክ መኪናን ቻርጅ ለማድረግ የሚያስወጣን ወጪ ከነዳጁ አንጻር እጅግ በጣም ቢቀንሱ ናቸው። ከዚህ በተጨማሪ ደግሞ የኤሌክትሪክ ባትሪያችንን ራሳችን በምናመነጨው የኤሌክትሪክ ኃይል ቻርጅ የምናደርግበት አማራጮችም በተለያዩ ሀገራት ላይ እየተስተዋሉ ይገኛሉ። ከዚህም መካከል በሶላር አማካኝነት ኃይል ሰብስበን መኪናችንን ቻርጅ ማድረግ የምንችልበት የተለያዩ ቴክኖሎጂዎች በዓለማችን ላይ እየተሰሩባቸው የሚገኙ ሲሆን ይህም ለመኪና ባትሪ ቻርጅ ለማድረግ የምናወጣውን እጅግ በጣም አነስተኛ ገንዘብ ከነዳጁ አንጻር ማለት ነው። እሱን እንኳን ልናስቀረው ሁላ የምንችልበት አማራጮች እየመጡ ይገኛል። በተጨማሪም መንግስት በየጊዜው እያወጣቸው ያለው ህጎች ለኤሌክትሪክ እንዲሁም ለሃይብሪድ መኪኖች ጥሩ ተስፋ የሚሰጥ ሆኖ ተገኝተዋል። ከመብራቱ ዋጋ በተጨማሪ ደግሞ እነዚህ መኪኖችን ቻርጅ አድርገን በምንጓዝበት ጊዜ ራሳቸውን የቻለ የሪጄን ብሬኪንግ የሚባል ነገር አለ። የሪጀን ብሬኪንግ ማለት መኪናውን እያሽከረከርን ፍሬም በምንይዝበት ጊዜ መኪናው ራሱን በራሱ ቻርጅ ማድረግ የሚችልበት ለየት ያለ ቴክኖሎጂ ሲሆን፣ ይህም ለከተማ ውስጥ እጅግ በጣም ጥሩ የሚባል ነው። ይህም በሚሆንበት ጊዜ የፈለግነውን ያህል ኪሎሜትር ተጉዘን ክራውድድ ያለበትና ቁልቁለት መንገዶች እንጓዝ ከሆነ በሪጅን አማካኝነት ራሱን የቻለ ቻርጅ እንዲያደርግልን ማድረግ እንችላለን። ከዚህ በተጨማሪ ደግሞ የአይሌት መኪኖች ያላቸው ጥንካሬ አስተማማኝ ይባል ነው። ተያያዥ ወጪዎችን በምናይበት ጊዜ መኪኖቹን ተያያዥ ወጪዎች የማናወጣባቸው በአጠቃላይ መኪኖቹን ገዝተናቸው እንደልባችን ማሽከርከር የምንችላቸው ተሽከርካሪዎች ከመሆናቸው በተጨማሪ መኪኖቹ ላይ ተጨማሪ ወጪ ሳናወጣባቸው ረጅም ኪሎ ሜትር መጓዝ ያስችለናል። እነዚህ መኪኖች እንግዲህ ትንሽ ሊያስወጣን የሚችለው ነገር የዘይታቸው ነው። የኤሌክትሪክ መኪኖች ዘይታቸውንም የምንቀይርበት ጊዜ ከነዳጅ መኪኖች አንጻር በጣም የተለያየ ሲሆን የመኪኖችም የሚቀየርላቸው ዘይት የትራንስሚሽን ዘይት ነው። መንግስትም ከመኪኖች ስፔር ፓርት እንዲሁም ከዘይት ከሌሎቹ ጋር በተገናኘ አንድ ያወጣው ጥሩ መረጃ አለ። እሱን ወደ በኋላ ላይ በስፋት እናየዋለን። የስፔር ፓርት ዋጋቸውንም በምናይበት ጊዜ የዛሬ ዓመት ከነበረው የስፔር ፓርት ዋጋ አንጻር የዘንድሮ ትንሽ የተሻለ ነው። ይህም የሆነበት ምክንያት መኪኖቹ በብዛት በሚገቡበት ጊዜ የስፔር ፓርት ዋጋ እየቀነሰ የመጣ ሲሆን ከጊዜ በኋላም የኤሌት መኪና ስፔር ፓርታቸው እንደ ሌሎች ተሽከርካሪዎች በብዛትና እንደ ልብ የሚገኝ መሆኑ አይቀርም። ከጊዜ በኋላም እንደ ልብ ከማየታችን በተጨማሪ መኪኖቹን በተሻለ ዋጋ የምናገኙበትም አማራጮች አሉ። መንግስትም ከሰሞኑ ከወጣቸው አስደሳች ዜናዎች መካከል በሀገራችን ላይ የስኩተር መገጣጠም እንዲሁም የማምረት አገልግሎት ተጀምሯል። ይህ ታዲያ ምንድን ነው? የኤሌት መኪና አይደል እንደያወራን ያለ ነው። የስኩተር ምንድን ነው የምታወራው ካላችሁኝ እነዚህ ስኩተሮች በአሁኑ ሰዓት መገጣጠም ከተጀመረ ስንደገለጸው ከሆነ ከቅርብ ጊዜ በኋላ የኤሌች መኪና የተለያዩ ፓርቶችንም መኪናውን ራሱ ልናምርት የምንችልበት አቅሞች ሊኖሩ ይችላሉ ብለዋል። እዚህ የኤሌች መኪና ባትሪያቸው፣ እንዲሁም ሌሎች ስፔር ፓርታቸውን ከቅርብ ጊዜ በኋላ ዋጋቸው ቀንሰው እንደ ልብ የምናገኝበት የተለያዩ አማራጮች እንደሚኖሩ ይጠበቃል። መኪና ደግሞ ሌላው ስነታቸውን በምናይበት ጊዜ መኪናውን ቻርጅ አድርገን ከአዲስ አበባ ሀዋሳ፣ ዝዋይ፣ መቀሌ፣ ሌሎች ቦታዎችንም እንደ ልብ ለማሽከርከር አሁን ያለው ኢንፍራስትራክቸር ለዛ የሚያግዝ አይደለም። ነገር ግን ከቅርብ ጊዜ በኋላ አሁን ኢትዮ ቴሌኮም እንደጀመረው ሌሎች አካባቢዎች ላይም የፋስት ቻርጀር አማራጮች እንደሚኖሩ የሚጠበቅ ሲሆን ነገር ግን ፋስት ቻርጀር መጠቀም ያለብን እጅ በጣም አስፈላጊና አንገብጋቢ ለሆነ ጊዜ ብቻ ነው እንጂ ከዛ ውጪ ቻርጅ የምናደርገው ከሆነ የመኪናችን ባትሪ እድሜ ሊያሳጥርብን ይችላል። እንደምታውቁት ሀገራችን ላይ የምናገኛቸው የመኪኖች ባትሪ ሊቴም አያን እና ሊቴም አያን ፎስፌት ባትሪ አማራጮች አሉ። ሊቴም አያን ባትሪ የሚባለውን ገጥሞ የምናገኛቸው አብዛኞቹ የሌት መኪኖች ሀገራችን ላይ እንደ ልብ የሚገኙ ሲሆን፣ እነዚህ መኪኖችንም ቻርጅ በምናደረግበት ጊዜ ጥንቃቄ እናደርግ ይገባል። የመጀመሪያው ነገር በፋስት ቻርጀር ቻርጅ ቶሎ ቶሎ የምናደርጋቸው ከሆነ የባትሪ እድሜው ከምናስበው በታች ሊወርድብን ስለሚችል ጥንቃቄ ማድረግ ያስፈልጋል። ከዚህ በተጨማሪ ደግሞ መኪናውንም በስሎ ቻርጀር ቢሆን እንኳን ቻርጅ የምናደርገው ከ20 እስከ 80 ያለችውን ቻርጅ ማድረግ ብቻ ይኖርብናል። ነገር ግን ከዛ በላይ ቻርጅ የምናደረገው ከሆነ የመኪናችን ባትሪ እድሜ የሚያጥርብን ከመሆኑ በተጨማሪ መኪናው በአንድ ጊዜ ቻርጅ መጓዝ የሚችለው ርቀቱ ራሱ በአጭር ርቀቶች ውስጥ ቶሎ ቶሎ ሊያልቅብን ይችላል። ስለዚህ ይህንን ነገር ታሳቢ ማድረግ ይኖርብናል። ከዚህ በተጨማሪ ደግሞ መኪናችን ሊቲየም አየን ፎስፌት የሚባለው ባትሪ የተገጠመለት ከሆነ በተለይ እነዚህ ባትሪዎች የምናገኛቸው ብዙ ጊዜ የቢዋይዲ ምርት የሆኑ ተሽከርካሪዎች ላይ ነው። እነዚህ ተሽከርካሪዎችን ቻርጅ በምናደርግበት ጊዜ ከ20 ወይም ከ80 ፐርሰንትም በላይ ቻርጅ ማድረግ የምንችል ሲሆን፣ ነገር ግን መኪናውን ቻርጅ በምናደርግበት ጊዜ ታሳቢ ማድረግ ያለብን ነገሮች በተሻለ መጠን ፋስት ቻርጀር ያን ያህል ባንጠቀም ይመከራል። ቀኛው ደግሞ የመኪና አይነት በገበያችን ላይ በዛ የምናገኘው የሃይብሪዶችን ነው። ሃይብሪድ መኪኖችን ደግሞ ቻርጅ የምናደርግበት መንገዶች ራሱን በራሱ ቻርጅ ማድረግ የሚችላለ። ከዚህ በተጨማሪ ደግሞ ፕላጊን ሃይብሪድ የሆኑ ተሽከርካሪ ፕላጊን ሃይብሪድ ሸርካሪዎችን ቻርጅ ለማድረግ የምንጠቀባቸው ቻርጀሮች ብዙ ጊዜ በሌቨል ቱ ቻርጀር ቻርጅ ብናደረጋቸው የሚመከር ሲሆን ከዚህ በተጨማሪ ደግሞ ኳሊቲ ያለው መኪናችን ባትሪ እድሜ እንዲረዝመን ለማድረግ እንችላለን። መንግስትም ከሃይብሪድ መኪኖች ጋር በተያያዘ አንድ ጥሩ መረጃ ወጥቷል። ይህም ከቅርብ ጊዜ በኋላ ሃይብሪድ መኪኖች ላይ ሊደረግ የሚችል የታክስ ቅነሳ ሊኖር እንደሚችል ተገልጿል። ይህም ከተደረገ በገበያ ውስጥ እንደልባችን የተለያዩ የሃይብሪድ መኪኖች አማራጮችን ማግኘት እንድንችል ያደርገናል። አሁን በገበያ ውስጥ የምናገኛቸው ዋጋቸው ቀነስ ብሎ የምናገኘው ለሃይብሪድ ተሽከርካሪ ቢዋይዲ ቺን የሚባለው ነው። እነዚህ መኪኖችን ቢሆን ዋጋቸው ለአብዛኛው ኅብረተሰብ ራሽ የሆኑ ተሽከርካሪዎች አይደሉም። እነዚህ መኪኖች እንግዲህ በገበያ ውስጥ ከዚህ በፊት ሪቪው ላይም እንዳያቸዋቸው ከአራት ሚሊዮን ስድስት መቶ ሺህ ብር ጀምሮ ለገበያ የቀረቡት ተሽከርካሪ ሲሆኑ በአሁኑ ሰዓት ላይም አስተማማኝ ከሚባሉ የሃይብሪድ ሸርካሪዎች መካከል አንዱ ናቸው። ሃይብሪድ መኪና ሀገራችን ውስጥ ከኤሌክትሪክ መኪኖች አንፃር ተመራጭ የሚያደርገው ብዙ ጊዜ ከከተማ የምንወጣ ከሆነ ረጃጅም ርቀቶችን የምንጓዝ ከሆነ የሃይብሪድ መኪኖች ከኤሌክትሪክ መኪኖች የተሻለ ሲሆኑ፣ መኪኖቹ ግን እንደ ጉዳት የሚታይባቸው መኪናው ለምሳሌ ሞተሩ በየአምስት ሺህ ሰርቪስ ይፈልጋል። የነዳጅ መኪኖች ላይ ሊደረጉ የሚገባቸውን ያንዳንድ ወጪዎች ደግሞ ሃይብሪድ መኪኖች ላይ አሉ። ከዚህ በተጨማሪ ደግሞ ባትሪው እንደ ኤሌክትሪክ መኪና አንዳንድ ቼክአፖችን የሚያስፈልጉ ሲሆን ይሄ ይሄ የመኪናው ላይ ተጨማሪ ወጪ እንድናወጣ ያደርገናል። ነገር ግን ከከተማ ውጭ የረጃጅም መርቀቶችን የምንጓዝ ከሆነ ከኤሊስ መኪናች ይልቅ የሃይብሪድ መኪኖች ተመራጭ ናቸው። ለዛሬ ይዤላችሁ የቀረቡ መረጃ ይህን ይመስል ነበር። መረጃውን እንደወደዳችሁ ታንጠራጠርም። በቀጣይ ሌሎች ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል ፈልጉ ከሆነ እንን ቻናል ሰብስክራይብ ማድረጉን አይርሱ። በቀጣይ ደግሞ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።